ሴት ልጅ በሚስጥር ስትወድህ የምታውቅበት መንገድ። አሁን ይህን ካየህባት በሚስጥር እንደወደደችህ ከአንተ ፍቅር እንደያዛት እርግጠኛ መሆን ትችላለህ። በግልጽ ባትነግረህም እንኳን ከምታሳይ ነገር ተነስተህ ከአንተ ፍቅር እንደያዛት ማወቅ ትችላል። ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየህ ሴት ልጅ በሚስጥር በድብቅ ስትወድህ ምን ምን ነገሮችን እንደምታይባት በግልጽ እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ አድርጎ እስከ መጨረሻው በደንብ መከታተል። ግን ደግሞ ሚስጥር ነው።

ሰላም ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመንካት ተቀላቀሉ። የኔ ውድ ቤተሰቦች፣ ናፊዳር እንኳን ደህና መጣሽ፣ እንወድሻለን እያላችሁ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ የምታበረታቱኝ እናንተም እንኳን ደህና መጣችሁ። እኔም በጣም በጣም ነው የምወዳችሁ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እኛ ሴቶች መውደዳችንንም አለመውደዳችንንም በግልጽ አውተን ስንናገር ይከብደናል። ግን ደግሞ የማንቋቋመው መደበቅ የማንችለው ቀጥሎ የምነግራችሁን ነገሮች በሚስጥር የወደደች ያፈቀረች ሴት ላይ ታያለህ። እነዚህን ካየህ እንግዲህ ወደ ተግባር መግባት ይጠበቅብሃል። ከዛ በፊት ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት እሺ። በጣም አመሰግናለሁ። የመጀመሪያው እንግዲህ ሴት ልጅ በሚስጥር ስትወድ ስታፈቅርህ የምታውቅበት መንገድ ምንድን ነው? በአይኗ ነው በአይኗ ያስታውቃል። አይናችን በጣም ብዙ ነገሮችን ይናገራል። ብዙ ስሜቶችን መግለጽ ይቻላል አይደለም፣ በአይናችን ያንን ደግሞ ኮንትሮል ማድረግ አንችልም፣ መቋቋም አንችልም። አይናችን ላይ የሆነ ንዴትም ሲሆን ያስታውቅብናል፣ ደስታም ሲሆን ያስታውቅብናል፣ ፍቅርም ሲሆን በጣም በጣም ያስታውቃል። ስለዚህ አንተ የሚጠበቅብህ ልብ ብለህ በደንብ ማየት ነው ማለት ነው። ስለዚህ አይኗ ላይ በደንብ ያስታውቃል፣ በደንብ በደንብ ይናገራል። ከዚሁ ጋር ተያይዞ ደግሞ ትኩር ብላም የምታየ ከሆነ አንተ ባላየሀት ጊዜ ሰረቅ እያደረገች በተደጋጋሚ የምታየ ከሆነ እነዚህ ከአንተም ደግሞ የምትሸሽ ከሆነ አይን ላይን ስትጋጩ እንደ ማፈር ብላ የምትሸሽም ከሆነ ይህም ሌላኛው ከአንተ ፍቅር እንደያዛት የምታውቅበት መንገድ ነው። ስለዚህ አይኗን በደንብ ማየት መከታተል ይኖርብሃል ማለት ነው። እዚሁ ጋር ስለ አይን ስናነሳ አንዳንድ ጊዜ ሰዎች እውነት እየተናገሩ ይሁን ውሸት እየተናገሩ ይሁን ራሱ እናውቀለን አይደለ። አንዳንድ ጊዜ እንደውም በቃ የሆኑ ሰዎች እውነት እንዳልሆነ የሚናገሩት ስናውቅ፣ ወይ አልወድሽም ወይም በቃ ካንቺ ጋር መሆን አልፈልግም ምናምን የሚባሉ ኮንቨርሴሽኖች ሲነሱ፣ እስኪ አይኔን እያየሽ ንገርኝ አይኔን እያየህ ንገርኝ ምናምን ይባላል አይደለ። ይህ የሆነበት ምክንያት ምንድነው? የሰዎችን አይን ፊት ለፊት እያየን መዋሸት፣ የሰዎችን አይን እያየን ያልሆነ ነገር መናገር መደበቅ ስለማንችል ሰዎችን ማለት ነው። ስለዚህ አይኔን እያየ ነገርኝ፣ አይኔን እያየች ነገርኝ ምናምን የሚባሉ ነገሮች የመጡት ከዚህ ነው። አይን እያየን የምንናገረው ነገር እውነት የሆነና የሚሰማንን ስለሆነ ማለት ነው። መደበቅ ስለማንችል አይኗን በደንብ ማየት እንደወደደች፣ እንዳፈቀረች እንድታውቅ ያደርጋል። ሁለተኛ የሆነ ቦታ እንድትሄዱ ትጠይቅሃለች። አንተ ካለህ የትም ይሁን የት ይመቻታል። ከአንተ ጋር የምታሳልፈው ጊዜ በጣም ደስተኛ ያደርጋታል። ያንን ጊዜ ደግሞ እንዲረዝም ለማድረግ የሆነ ቦታ እንድትሄዱ የሆነ ነገር እንድታደርጉ ትጠይቅሃለች። ይሄ በጣም ትልቅ ሳይን ነው። በነገራችን ላይ ሴት ልጅ ስትወድ ከአንተ ፍቅር ሲይዛት ከአንተ ጋር የምታሳልፈው ጊዜ በጣም ትልቅ ነገር ነው፣ ትልቅ ቦታ ነው የምትሰጠው። ስለዚህ ያ ጊዜ እንዲያጥር አትፈልግም፣ እንዲረዝም ደግሞ በተቻላት መጠን አንተ የምትወደው ነገር ለምሳሌ ቡና እንጠጣ ሊሆን ይችላል፣ እዚህ ቦታ እንሂድ ሊሆን ይችላል። ደግሞ አንዷ ልጅ መታ ቡና እንጠጣለች እና ናፊ ዳር ብላኛለች በቃ ፍቅራኛለች እንዳትል፣ ነገሮች ሲደጋገሙ በቃ ከአንተ ጋር ለማሳለፍ ኤክስኪዝ ስትፈጥር፣ ምክንያት እየፈለገች ከአንተ ጋር የምታሳልፈው ጊዜ ለማርዘም ስትሞክር የምትወደውን ነገር እዚህ ቦታ እኮ ብንሄድ፣ እንደዚህ ብናደርግ አክቲቪቲዎችን አሉ አይደለ ከአንተ ጋር ለመገናኘት ምክንያት የሚሆኑ ሰበብ እየፈለገች አንተን ለማግኘት ስትሞክር ይሄም ሌላኛው እንደወደደችህ እንዳፈቀረችህ ከአንተ ጋር የፍቅር ግንኙነት መጀመር እንደምትፈልግ የምታውቅበት ሌላኛው መንገድ ነው ማለት ነው ስለዚህ አትፍዘዝ እነዚህን ካየህ አይነው አየህ እንግዲህ ሁለተኛ ላይ ደግሞ ከአንተ ጋር ረዥም ጊዜ ማሳለፍ እንደምትፈልግ በተለያዩ መንገዶች ነገረችህ በስልክም ሊሆን ይችላል ስታወራት ኮንቨርሴሽናችሁ እንዲያጥር የማትፈልግ ከሆነ እኛ በነገራችን ላይ ሴቶች የማንፈልገው ወንድ ከሆነ እዚሁ ጋር ጌዥ የምነግራችሁ አጭር አጭር ናቸው ሁሉ ነገሮቻችን፣ መልሶቻችን። ስልክ ላይም ሊሆን ይችላል፣ በቴክስትም ሊሆን ይችላል፣ በአካልም ሊሆን ይችላል። አጭር አጭርና እና የተገደቡ ናቸው። ግን ደግሞ ስትወድ ስታፈቅር ደግሞ እንዲያጥር አትፈልግም፣ በተቃራኒው ማለት ነው። ከአንድ ወሬ ወደ ሌላው ወሬ በቃ እያነሳች ከአንተ ጋር መሆን ማሳለፍ ነው የምትፈልገው። ስለዚህ እችን ሴት እንግዲህ ካገኘሀት ወደ ቀጣዩ ስቴፕ መሄድ ይጠበቅብሃል። ወደ ተግባር ማለት ነው ሶስተኛ አንተ የምታደርገውን ነገር ታደርጋለች። ይሄ በእንግሊዝኛው ሚረሪንግ ይባላል። ምን ማለት ነው? አስበው አይደለም ይሄንን የምታደርገው። እኛ ሰዎችን ስንወድ አትራክትድ ስንሆን በሰዎች የምናደርገው ኮንትሮል የማናደርገው ነገር ነው ይሄ። ለምሳሌ አንተ እግርህን አጣምረህ ተቀምጠህ ከሆነ እሷም እንደዛ ታደርጋለች። ለምሳሌ ቡና እየጠጣችሁ ከሆነ ቡና ለመጠጣት ሲኒህን ስታነሳ እሷም ያንኑ ትደግማለች። በቃ የምታደርጋቸውን አክቲቪቲዎች ኮፒ ማድረግ ማለት ነው። እዛው ጋር ኮፒ ማድረግ እሷ አስባበት ምናምን አይደለም። ግን ሰዎችን ስንወድ በጣም አተኮረ እናያቸዋለን፣ ምን እንደሚያደርጉ እናያለን። እና ሳናስበው እነሱ ያደረጉትን ነገር ቶሎ ብለን ኮፒ እናደርገዋለን። እና ይሄም ከአንተ ፍቅር እንደያዛት አትራክትድ እንደሆነችብህ የምታውቅበት መንገድ ነው። ከዚሁ ጋር ተያይዞ ደግሞ የአካል እንቅስቃሴዎች የምታደርጋቸው ነገሮች ብቻ ሳይሆን ንግግርህንም ኮፒ ታደርጋለች። ደዌ ዩቶክ ምታወራበት በቃ መንገድ አለ አደለ? ሁሉም ሰው የራሱ የምትጠቀማቸው ቃላት ይኖራሉ። ዩኒክ የሆኑ ቃላቶች ምናምን ልትጠቀም ትችላለህ። እነዛን ተጠቅማ ኖርማል ወሬ ስታወራ ልታገኛት ትችላለህ። ስለዚህ ካንተ የሆነ የምትወስደው ነገር ሲኖር ኮፒ እያደረገች ያንን ስታሳይ መልሰህ እንግዲህ ካንተ ፍቅር እንደያዛት አትራክትድ እንደሆነች በአንተ ማወቅ ማረጋገጥ ትችላለህ ማለት ነው። ባትነግርህም በድብቅ ወድሃለች። አራተኛ ሚስጥሮቿን ትነግርሃለች። አዎ ለእኛ ለሴቶች ሚስጥርን መናገር ቀላል ነገር አይደለም። ትልቅ ቦታ ስትሰጥህ ስታምንብህ ነው ያንን የምታደርገው። ላልወደድ ነው ላላፈቀር ነው ወንድ በቃ፣ ድብቅ ምንም ነገር አንናገርም። ዝም ነው የምንለው። የምንናገረው በቃ ሰላም ነው አለን ነው እንጂ ከዛ አይዘልም። ላልወደድ ነው ሰው ማለት ነው። ከወደድን ደግሞ በቃ የኔ ነው ብለን ስለምናስብ ነጋችንንም እንደዚህ የሆነ የሚያጣብቀን ነገር እንዲኖር ስለምንፈልግ ሚስጥሮቻችንን እንናገራለን። ስለዚህ አንዲት ሴት ልጅ ለማንም ያልነገረችውን ይህን እንግዲህ የምታውቀው ከራሷ ነው። ወይ ይህን የሆነ ሚስጥራችን እኮ ከተናገር ነው በኋላ የሆነ ነገር ይሰማናል። ወይ ይህን እኮ ለማንም ነገር ያላቅም። እንዴት ነገርኩ እንዴት ነገርኩሽ እንባባላለን። ምክንያቱም ሳናስበው ስለሆነ ፍሎ የሚያደርገው ማለት ነው። ስለዚህ ሚስጥሮቿን ከነገረች፣ ያሳለፈችውን ነገር ካካፈለች የኔ ሰውነህ እያለች ነው ማለት ነው። ስለዚህ ለሌላ ነግራ የማታውቀውን ነገር ለአንተ መታ ከነገረች ካወራች፣ ነፃነት ተሰምቷታል። ያንተ የመሆን አይነት ፊሊንግ ተሰምቷታል። ቀለሃታል፣ ወድሃለች፣ አፍቅርሃለች ማለት ነው። ይህንን ስል ግን አንዳንድ ሰዎች አሉ በተፈጥሯቸው በቃ ሁሉንም ነገር ለሁሉም የሚናገሩ አላ በቃ፣ ይሄን ለእኔ ለምንድን ነው የምትነግረኝ ማነኝን እስክትሉ ድረስ ዝም ብሎ በቃ ዛሬም ላገኙት ሰው ሚስጥራቸውን የሚዘረግፉ ሰዎች አሉ። እነሱም ማለት አይደለም። እንግዲህ ይህን ባህሪዋን ማወቅ ይኖርብሃል ማለት ነው። ምክንያቱም እንደዚህ አይነት ሰዎች ዛሬም ማገኟችሁ የሆነ ነገር በቃ የሚያስደነግጥ ነገር ሊነግሯችሁ ስለሚችሉ ማለት ነው። ይሄ ኤክሰፕሽን ነው፣ ግን እሷ ከነዚህ መሀል እንዳልሆነች አስበን እንቀጥል። ስለዚህ ሚስጥሯን የምትነግር ከሆነ ለማንም እኮ ይህን ነግሬ አላውቅም ወይ ምናምን አይነት ነገሮችን ካየህባት፣ እንደዚሁም ደግሞ ስታማክር ህይወቷ ላይ እየሆኑ የሆኑ ያሉ ነገሮች አሉ አሁን ላይ፣ እነዚን ነገሮች አምጥታ እስኪ ምን ባድርግ ይሻለኛል፣ ትልልቅ ውሳኔዎችን እንዲህ ላይ የምታማክረ ማንኝ እስከምትል ድረስ ትልልቅ ነገሮችን፣ ትልልቅ ውሳኔዎችን ህይወቷ ላይ የምታደርጋቸውን ነገሮች አምጥታ ስታማክርህ ትልቅ ቦታ እንደሰጠችህ እና በድብቅ እንግዲህ እንደወደደችህ እንዳፈቀረችህ ማወቅ ትችላለህ ማለት ነው። አምስተኛ ትኩረትን ለማግኘት ትሞክራለች። እኛ ሴቶች አቴንሽን እንፈልጋለን፣ እንወዳለን። ሰውን ስንወድ ደግሞ ፍቅር ሲይዘን ደግሞ የዛ ሰውን ትኩረት አብልጠን እንፈልጋለን። ስለዚህ አንተ እንድታያት ብዙ ነገሮችን ታደርጋለች፣ ትሞክራለች። ለምሳሌ መዘነጥ አንዱ ነው። አምሮባት ተውባ እንድታያት ትፈልጋለች። ሌሎች ሰዎች ሲያደንቋት ሊሆን ይችላል አንተም እራሱ ገርሞ ከሌላ ጊዜ ከምታያት ቀየረ ስትልብ ሲያምርባት የዛን ጊዜ የአንድን ትኩረት እንዳገኘች እንዲሰማት ያንን ታደርጋለች። ትዘንጣለች። ኖርማሊ እኛ ሴቶች መዘነጥ መሽከርቀር እንወዳለን። ግን ፍቅር ሲይዘን ደግሞ ሌላ ታሪክ ውስጥ ነው የምንገበው። በጣም ነው የምንዘንጠው፣ በጣም ነው የሚያምርብን ማለት ነው። ሌላ ሰው ራሱ አይቶን ረች ልጅ የሆነ ነገርማ ጀምራለች ምናምን ሊለን ይችላል፣ ከምናደርገው ነገር አንፃር ማለት ነው። ከሌላ ጊዜው በተለየ ራሳችንን እንግዲህ አምሮብን ተውበን ለመገኘት አምሮባት ተውባ እንድታያት ትሞክራለች ማለት ነው። እና ደግሞ ሌሎች ያሏትን ኳሊቲዎች እንድታይ ታደርግሃለች ያላትን ጥሩ ነገር ሼር ታደርግሃለች ትነግርሃለች። በዛ አትራክትድ እንድትደረግ ትኩረቷን እንድታገኝ ትጥራለች ትሞክራለች። ይሄ ለእኛ ለሴቶች በጣም ወሳኝ ነገር ነው ትኩረት ማግኘት ማለት ነው። ስለዚህ ይሄን ደግሞ የምታደርገው ሴት ልጅ ስትወድ ስታፈቅር ነው። ያልወደደች ያለፈቀረች ሴት አየሃት አላየሃት፣ ትኩረትን አገኘች አላገኘች ምንም አይጨንቃት ነው። ስለዚህ ትኩረትን ከፈለገች አንተ እንድታያት የምትፈልግ ሴት ካለች በዙሪያ እንደወደደች እንዳፈቀረች በሚስጥር ማወቅ ትችላለህ ማለት ነው። ስድስተኛ ዝም ብላ ትስቃለች። አሁን ሴት ልጅ ከወደደችው ካፈቀረችው ሰው ጋር ስትሆን መሳቅ መጫወት ነው በቃ የምታወረው ነገር ያስቅ አያስቅ፣ በቃ ዝም ብላ ነው የምትስቃው። አንዳንድ ጊዜ ይህን የምታደርገው ምን ማድረግ እንዳለባትም ስለማታውቅ ነው። እንዴት ነው ሰውን ስንወድ የሆነ የምንፈራው ነገር እኮ አለን። ከመውደዳችን ገና ፕሮሰስ ላይ ስለሆነን እንፈራለን በቃ ምን ማድረግ እንዳለብን ምን ማድረግ እንደሌለብን፣ ይሄን ብል ይቅር ይሏል፣ ይሄን ብል ይከፋታል የሚሉ ውዝግቦች ውስጥ እንገባና ምን ማድረግ እንዳለብን ግራ ይገባናል። ስለዚህ የወደደች ያፈቀረች ሴት አንተ በምትናገረው ነገር ምን ማለት እንዳለባት አንዳንድ ጊዜ ግራ ይገባታል እና ዝም ብላ ልትስቅ ትችላለች። ከዚህ ጋር ተያይዞ ደግሞ ነርቨስም ልትሆን ትችላለች። በአንተ ዙሪያ በጣም ፈሪ የሆነች ሴት ልትሆን ትችላለች። በቃ ልትፈራ ትችላለች። ከአንተ ጋር መሆኑን ትፈልጓለች፣ ትመጣለች ግን ደግሞ በቃ ስታይ ደስ ይላታል፣ ምናምን ታያለክ ፊቷ ላይ አይኗ ላይ ቅድም እንደነገርኩ። ግን ደግሞ ትፈራለች የሆነ ነገር ለመናገር የሆነ ነገር በቃ ቀለል ብሎ እንትን ለማለት ልትፈራ ትችላለች። ይሄ እንግዲህ እንደየሰዎቹ ይለያያል። ነርቨስ ትሆናለች ማለት አንዳንድ ሰው መደበቅ ይችላል ያንን ስሜቱን፣ አንዳንድ ሰው ደግሞ መደበቅ አይችልም። ከዚህ በፊት ያልወደደች ሴት አንተ ጋር በምትሆንበት ሰዓት ላይ ፍሬ አትሆንም ነፃ አትሆንም ብዬ ነበረ። የምታስታውሱ ከሆነ በቃ በጣም ቁጥብ ትሆናለች ምናምን። ይሄ ከዛ ይለያል። አንተ ጋር በመሆኗ በመምጣቷ በጣም ደስ እንዳላት ፊቷ ላይ ታውቃለህ፣ አይኗ ላይ ማለት ነው። ግን ደግሞ እንዴት ነው ሰዎች ሲፈሩ ታውቃላቸው አይደለ? የሆነ የፍርሃት ስሜት ሲሰማቸው እንደዛ ሊሰማት ይችላል። ይህ እንግዲህ ከመውደድ ከማፍቀር የመጣ ነው። ከዛ በዘለለ ደግሞ ትስቅልሃለች፣ ትስቃለች፣ ትጫወታለች። አንተ የምታወራው ነገር በቃ እሷ የመጨረሻ አዝናኝ ነገር ነው። ሌሎችን ቢያዝናና ቢያስቅም ባያስቅም እሷ ጉዳዩ አይደለም። አንተ እስካወራክ ድረስ በቃ ደስተኛ ናት ትስቃለች፣ ትጫወታለች ማለት ነው። ይሄ ሌላኛው ምልክት ነው። ሰባተኛ ያንተን ትንሽ ነገር ሳይቀር ታስታውሳለች፣ ዲቴይልስ የምንላቸው ማለት ነው። ለምሳሌ የተናገርከው ነገር ሊሆን ይችላል፣ ያረከው ነገር ሊሆን ይችላል፣ ወዳለው ያልካት ነገር ሊሆን ይችላል፣ ምን አይነት ቡና እንደምትወድ ሊሆን ይችላል፣ ምን አይነት ዘፈን እንደምትወድ ሊሆን ይችላል። ጀስት ዝም ብለህ ያወራሃቸው ነገሮች አሉ አይደለም? ቀለል አድርጋ ያወራሃቸውን ነገሮች ታስታውሳቸዋለች ኤንድ ኔክስት ታይም ላይ ስታወሩ እንዳስታወሰቻቸው ትነግራለች፣ ታሳይሃለች። እና እንዲ ይህን ነገር ያስነበረ እንዲ መቼ ያወቀችው ምናምን እስክትል ድረስ ይገርምሃል። ዲቴል የሆኑ ነገሮችን ስለአንተ ታውቃለች። ይህን እንግዲህ በተለያዩ መንገዶች እንዳልኩት አንተ ዝም ብለህ ስታወራም፣ ከሌሎች ሰዎችም ጋር የጋራ ኮንቨርሴሽን በሚኖራችሁ ጊዜ እሷ ትይዘዋለች። ሁለተኛ ደግሞ ከሌሎች ሰዎችም ጠይቃ ስላንተ ሲወራ ደግሞ በደንብ ጆሮን ሰጥታ ሰምታ ሊሆን ይችላል። የምታመጣቸው እነዚህ ነገሮች ብቻ ስላንተ ብዙ ነገሮችን ለማወቅ ትሞክራለች፣ ትጥራለች፣ ታስታውሳለች። በመጨረሻ ደረጃ ያስቀመጥኩላችሁ በድብቅ የወደደች ያፈቀረች ሴት ብዙ ታስወራሃለች። አዎ ስለ አንተ ብዙ ነገር ማወቅ ትፈልጋለች። ለዛም የተለያዩ ጥያቄዎችን ትጠይቀሃለች። በቃ ከአንድ ኮንቨርሴሽን በኋላ ሌላ ወሬ፣ በቃ እንደዚህ፣ እንዴት ነበረ? የት ነው ያደገው? ቤተሰቦች ሁሉን ነገር እንድትነግራት ትፈልጋለች። ከአንተ ምንም የማታውቀው ነገር እንዳይኖር ስለምትፈልግ በደንብ ታስወራሃለች። ያልወደደች ያላፈቀረች ሴት ግን አይደለም ልታስወራህ። አንተ እየነገርካት ራሱ ምንም ኢንተረስት የላትም። ስለዚህ በድብቅ እንደወደደች በነዚህ በስምንት ምልክቶች ማወቅ መረዳት ትችላለህ ማለት ነው። ይህንን ካየህ ወደ ተግባር መሄድ ይጠበቅብሃል። ምናልባትም ከአንተ እንዲመጣ እየጠበቀች ሊሆን ይችላል። ስለዚህ ትክክለኛውን ጊዜ መርጠህ ፍቅርህን መግለጽ ይጠበቅብሃል ማለት ነው። ጥሩ የሆነ የፍቅር ጊዜ እንዲኖራችሁ እመኝላችኋለሁ። እዚህ ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቴንኪዩ፣ ናፊዳር እና አመሰግናለሁ እንደምትሉኝ አልጠራጠርም። ኮመንት ላይ ጠብቃለሁ። እዚህ ድረስ መጥታችሁ ተመችቷችሁ ግን ቪዲዮን ላይክ ሳታደርጉ እባካችሁ እባካችሁ እንዳትወጡ። ሁላችሁም ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ በሌላ ልክ እንደዚሁ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላም ቆይ